እን ትገባላችሁ። በዚህ ውስጥ ትገባላችሁ። እንዴት አገኘው? እንዴት ነው ያገኘው? ማሲ በየሱስ ሲጠጣ ሲጨፍር፣ ስጨፍራለ። በጣም ምን ምን አላችሁ? ተናግር፣ በቃ ምንም ሳይቀር

እናንተ ናችሁ የቆለፋችሁት። አው አው፣ በቃ ቃል እኮ ማይታ ወንጌል ከተሰበከ ይመታ። አሜን። ላይ ሰላፊ መንፈስ ይመታ። አሜን። ስታገኙ አሁን ሳተል እግሩ ላይ የሚያስቀምጣለህ። ሌላስ አይምሮ ላይ ለቦለት ይዛለች ታስጨንቃለች።

ወጥመን ህይወቱን ነፍሱ ከቤተሰቡ ላይ ከቲዳሩ ላይ ከዚህ ከተማ ላይ ከቅዱሳን ላይ ከልቡ ላይ ከኩላሊቱ ላይ ከሁለቱም እግሮቹ ላይ ያስቀመጥኩትን የበላውትን ያበላሾበትን በሙሉ ሰብስቤ እየተቃጠሉ እየነጠቱ ዳግም ላልመለስ በእግዚአብሔርና በእግዚአብሔር ሰዎች ፊት አረት ጊዜ በሀይል የጨው ወደ ኋላ ጥዬ ይሄዳል። ዳግም ቢመጣ ቢመጣ ቢይዘው የእግዚአብሔር እሳት ይብላኝ። ሁለተኛ እሱም እሱን ነገሩን